ሰላም ጤና ይስጥልን ውድ ተመልካዮቻችን፣ እንዴት ናችሁ? አለን፣ እግዚአብሔር ይመስገን እኛ በጣም ደህና ነን። ያው ብዙ እንደጠፋን ባለፈው ነግረናችኋል የክርስትና ቪዲዮ ላይ። ኦልሞስት አራስ ቤት ምንም ቪዲዮ አልሰራንም። እኔም ከሁለት ልጅ ጋር ሆንኩና ትንሽ ተዋከብኩ መሰለኝ፣ ባሌም ስራ በዛበት ምናምንና ቪዲዮ ሳንሰራ ቀረን። አሁን ግን አንድ የሆነ ነገር ስለተፈጠረ ያንን አስመልክቼ ቪዲዮ ለእናንተ ጋር አብራችሁ ያው አብረን እኔው ብዬ መጥቻለሁ። ያለው ምን መሰላችሁ? ከዚህ በፊት ከሶስት ቀን በፊት ነገር የሆነ ቴክስት ተልኮ ነበር። በቃል ፈርኒቸር ስልክ ማለት ነው። ያው ስልኩ አንዳንዴ እኔ ጋር ነው፣ አንዳንዴ ደግሞ ሰራተኞች ጋር ነው። እና ያንን ቴክስት አይቼው ነበረ። ያው ባለቤቶቹ እንደዚህ ምናምን አየነው ምናምን የሚል ቴክስት ነው። ያው ቦታ አልሰጠሁትም፣ እኔም አላሰብኩትም እና ባባንም አልጠየኩትም። ስታርጊ ነበር እና ዛሬ ግን ተደገመ በቪዲዮ ማለት ነው። እና አሁን ነው ቪዲዮ የተላከልኝ ባለቤትሽን ይኸው እዚህ ቦታ እንደዚህ ከሴት ጋር ምናምን አየነው። ምንድን ነው የተፈጠረ ነገር አለ ወይ ምን ሆናችኋል ምናምናምን እና ምንድነው ንገሩኝ ምናምናምን እያለች አንዳች በጣም ያስጨነቀችኝ በጣም ብዙ ሰዓት ሄደሆች አልችው። አሁንም ስቲል ማለት ነው። እና ቪዲዮ ነው የተላከልኝ እና ድራሻው ቦታው ማለት ነው እና ያው መናገር የምፈልገው ነገር እኔ በመጀመሪያ በትዳር መሃል ማንኛውንም ሰው ቢሆን አታስገቡ ባታስገቡ እግዚአብሔር ና እግዚአብሔር ብቻ በትዳራችሁ መሃል ቢገባ ከዛ ሲቀጥል ያው ምናልባት ችግር እንኳን ወይም ደግሞ ጠብ ቢፈጠር እንኳን የንስሓ አባትን ከዛ በኋላ ደግሞ ቤተሰብን እንጂ ኖርማል ሰው ያለውን ብቻ ሰምተን የሆነ ነገር ባናደርግ ወይም ደግሞ ወደ ንሳኔ ባንሄድ ብዬ አስባለሁኝ። እና ያው ምክንያቱም ብዙ ሰው አንዳንዴ አታውቀውም። በትዳር መሐል ያው ምቀኛ ብዙ ነው፣ አይታወቅም። ቤት መንገድ እንደሚመጡ በጓደኛም ሊሆን ይችላል፣ በቤተሰብም ቢሆን ነገር ሊመጡ ይችላሉ፣ አይታወቅም። እና ብቻ ግን ይሄ መልእክት ደረሰኝ እና እኔ ደግሞ ምን አሰብኩኝ ለምን ያው ለእናንተም መማሪያ ይሆናችኋል። እኔ እግዚአብሔር ይመስገን፣ እኔ ባሌ ተጠራጥሬውም አላውቅም እስከዛሬ፣ አሁንም አልጠረጠርኩትም፣ ወደፊትም አልጠረጠረውም ግን እየሆነ ያለውን ነገር በመስማት እና በሆነ በሆነ ነገር ብቻ ከምንል አብረን ሄደን እየሆነ ያለውን ነገር ከራሱ ከባባ ለምን አንሰማው ብዬ አሰብኩኝ። አሁን የተላከልኝ ምንድነው አድራሻው ቦታው። ስለዚህ ልደርስባቸው ወይም ደግሞ ልደርስበት እችላለሁኝ። እዛው ሄደን እየሆነ ያለውን ነገር ራሳችን የምናረጋግጥ ባየነው ነገር ላይ ብናወራ ና ያው የሆነው ምናይ ብዬ ስላሰብኩኝ አብረን እንድንሄድ ያሰብ ያለሁኝ ይሄን ስላችሁ ተጠራጥሬ አይደለም። ባሌም በጣም ነው ማምኖ፣ ግን ለሁላችንም መማሪያ ይሆነናል። በሰማነው ነገር የሆነ ነገር ስናደርግና እየሆን ያለውን ነገር ሪያሊቲውን ስናየው ምን ያህል ዲፈረንስ እንዳለው እንድናውቀው። ስለዚህ እዛ ሄደን አብረን እሱን እንድንጠይቀው ፈልጌ ያለው እና አብረን እንሂድ። ቤት ነው። እግዚአብሔር ይመስገን። ያው እንግዲህ እዚህ ቤት ቤተኛ ነኝ። ከዚህ ቤት መተናል ወንድሜም እህቴም ሱቅም ገዝተዋል ቤትም ገዝተዋል። ዛሬ ደግሞ ያው በሷ አማካኝነት ወደዚህ የመጣሁት አንድ እኛ የኢትዮ ቻናል የምትከታተል እህቴ ቤት ፈልጋ ነው እና አዳዲስ ሳይቶች እንደወጡም ሰምቻለሁ። ዋጋም ደግሞ በጣም ቅናሽ እንዳረጋቸው ሰምቻለሁ። እና እስቲ የቴት ሳይት ነው የወጣው ሱቆችም እንዳለው አውቃለሁ። ዋጋውስ ከምን ያህል ጀምሮ ነው የሚለውን መረጃ እሺ በድጋሚ በጣም አመሰግናለሁ። ያው ከዚህ በፊትም ከአንተ ጋር ተገናኝተናል። ብሩክ አያለው ይባላለሁ። የቴምር ፕሮፐርቲ ሴልስ ሱፐርቫይዘር ነኝ። ያው እንደ ቴምር ፕሮፐርቲ ያኔም ስትመጣ የተለያዩ ሳይቶችን ላውንች አድርገን የነበረን ሳይት ዴሊቨሪ አድርገን ነበር የመጣው። ከዛ ጊዜ በኋላ ደግሞ አይ ቲንክ የአንድ የሶስት ወር የአራት ወር ጋፕ ቢኖረን ነው በመሀል ከዛ በኋላ የተለያዩ ሳይቶችን እኛ ላውንች አድርገናል። ከነበሩት ሁኔታዎቹ አንፃር ማለት ነው። እንደነገርኩ ከዚህ በፊትም ያው ቴምር ፕሮፐርቲ ከዚህ በፊት አስር ቢልዲንግ እና 354 አባውሮችን አስፍሯል። በተለያዩ ሳይቶች ማለት ነው። ሰው ዴሊቨሪ ማድረግ የመጀመሪያ ታርጌታችን አይደለም ስላረግ ነው ማለት ነው። አሁን ከዛ በተሻለ መንገድ የተለያዩን ነገር አብዴት አድርገን ለመስራት ነው እየሞከርን ያለ ነው። ከዛ በኋላ አንተን በመጣህበት ጊዜ ከመጣህበት አሁን ባለንበት ቦታ ያን የምሳውራህ ቴምር ፕሮፐርቲ መሬት የሚይዘው በሊዝ ነው ከመንግስት በመውሰድ ማለት ነው። ሰው አብሮ ማልማት ላይ ነው ከመንግስት ጋር ከግለሰብ ጋር አብሮ ማልማት ሳይሆን ከመንግስት ጋር አብሮ ማልማት ላይ ያለው ያንን ፖቴንሻል እየተጠቀምን ነው። ቦታዎችን እየወሰድን ያለ ነው። ላውንጅ እያደረግን ያለ ነው ማለት ነው። አሁን ላይ ላውንጅ ከተደረጉ ሳይቶች የመጀመሪያው፣ ዋነኛው፣ በጣም እየጮለት ያለው የሳር ቤቱ ሳይታችን ነው። ሳር ቤት ወደ አፍሪካ ዩኤን ብሉኔት ሆቴል ወይም ደግሞ በፊት ስትራቴፊም የነበረበት ጋር ማለት ነው። ቆንጆ ሳይት ነው። ከአምቼ ጀርባ ማለት ነው። የወንዝ ልማት ፕሮጀክት የሚያገኘው ሳይት ነው። ጥሩ ቪው አለው፣ ጥሩ ቦታ ነው። ከመንግስት ጋር አብሮ የሚለማ ነው። መንግስት እዛ ጋር ያለውን የግሪን ኤሪያ እና የወንዝ ልማትን በደንብ ሲሰራ፣ እኛ ጋር ደግሞ ፎቁን የመገንባትና ያንን አክሰስ የማስተካከል ስራ ይኖርብናል ማለት ነው። እና ሰው ከመንግስት ፕሮጀክት ጋር አብሮ መሄድ ነው። ዴሊቨሪውም ደግሞ እኩል ከመንግስት ፕሮጀክት ጋር አብሮ ሄድ ዴሊቨሪ ነው። እና እዛ ላይ ነው አሁን ላውንች ሲያደረግ ነው። ከዚህ በኋላም አዳዲስ ሳይቶች ይመጣሉ። ግን አሁን ላይ ስፔሲፊክ ሳር ቤት እዛ ላይ ነው ያለ። ነው ከዚህ በፊት ወደ ነሐሴ ላይ የዛሬ ዓመት ዶላር ከ55 ብር ተነስቶ መቶ አምስት ብር የገባበት ቀን ላይ ምን አለ ስልሳ አርባ የሚባል አሻሻጥ አምጥተን ነበር። ያ ስልሳ አርባ ማለት 60 ለከፈለን ሰው 40 ፐርሰንቱን ዲስካውንት እናደረግለታለን ስልሳ ለከፈልን ሰው አራት ፐርሰንቱ ዲስካውንት እናደርግለታለን። ያኔ ይህኛውን ሳይት ስንሸጥ፣ እዚህ ቫቲካን ኤምባሲ ያለውን ሳይት ስንሸጥ ባዶ መሬት ነበር። ክረምት ላይ ሰው ስልሳ አርባ ስንል በጣም ብዙ ሰው ሳቁብን ነበር፣ ቀልዶብን ነበር። እንዴት የተሰገነቡታላቸው ዶላሩ ጨምሮ በዚህ ብር ምናምን የሚሉ ብዙ ነገሮች መጥተው ነበር። የደፈረ ገዛ። አሁን ህንፃው አስራ ሁለተኛ ህንፃ ላይ ደርሷል፣ አስራ ሁለተኛ ፍሎር ላይ ደርሷል። ልክ እሱን ሲያዩ ያኔ ሲጠይቁ የነበሩ ሰዎች አሁን ለምሳር ቤት ሊያስለቁልን የሚል ጥያቄ መጡ። ሰው በዛ መሰረት ነው አሁንም ይሄኛው ስልሳ አርባ የሚባለው ፕሮጀክት ወይም ደግሞ ስልሳ አርባ የሚባለው አከፋፈል ለተወሰነ ጊዜ የሚቆየው ምናልባት ከዚህ በኋላ አንድ ሳምንት ወይም ሁለት ሳምንት ብንለው ነው። ከዛ በኋላ ኦን ፕሮግረስ ነው። በፕሮግረሱ ከሄድን በካሬ መቶ ሰባት ሺህ ብር ነው። በዲስካውንቱ ከሄድን ደግሞ በካሬ 64200 ብር ነው የሚሆነው። ዳት ሚንስ አሁን ለምሳሌ ከ84 ካሬ እስከ 130 ካሬ አለ በባለሁለት መኝታ 84 ካሪ አለን፣ 94 ካሪ አለን፣ 90 ካሪ አለን። በባለሶስት ደግሞ 130 ካሪ አለን፣ 116 አለን፣ 106 ካሪ አለን ሚን 119 ካሪ አለን። እነሱ ማለት ላይክ ለምሳሌ በ84ቱ ብንሄድ አጠቃላይ ሰቡ በዋናው ፕሮግረስ ብንሄድ በመቶ 17 ብንሄድ 89 አካባቢ ነው ፕራይሱ። ሰውየው ግን 60 ፐርሰንቱን ከከፈለ ነው። ወይም ደግሞ በ64 ደግሞ ካሰብንለት 5 ሚሊዮን 34 ይሆናል ማለት ነው። የአራት ሚሊዮን ዲስካውንት ያገኛል ማለት ነው። በ19ቹን አሁን ለምሳሌ 130 በዋናው ሂሳብ እንሄድ ካለን 13 ሚሊዮን አካባቢ ነው የሚመጣው። አሁን ግን አርባ ፐርሰንቱን ኦፍ ስታደርገው ስ ወደ ዘጠኝ ነጥብ ምናምን ያህል ራሱ በጣም ብዙ ዲፈረንስ አለው። ሶ በዚህ መንገድ ነው ይሄ። ግን አሁን ይህንን የምናደርግበት ዋነኛው ነገር ምንድን ነው? ለፕሮሞሽን ያህል ቦታ ብዙ ሰዎች ሲሉ ስለነበረ ያንን ቦታ ለማድረግ ነው። በሁለቱም መንገድ ያዋጣል። በፕሮግሬስ አይ ካሹ የለኝም ደግሞ ለሚል ሰው ደግሞ ኦን ፕሮግሬስ በካሬ መቶ ሰባት ሺህ ብር አድርጎ አስር ፐርሰንት ከፍሎ በዛ መሄድ ይችላል ማለት ነው እና ሎኬሽኑ ደግሞ በጣም ቆንጆ ሎኬሽን ነው። የዩ አጠገብ ያለ ነው። ብዙ ዲፕሎማቶች ለኪራይም ለመኖርም ቪውም ጥሩ ነው። ከጀርባውም ያለው አመቺ ነው። ማህመድ ቪሌጅ የሚባለው ነው። መሀል ላይ የወንዝ ልማት ፕሮጀክት አለው። ከኛ ሳይት አጠገብ ደግሞ አይቶ ከሆነ ልክ መስቀለኛው ጋር ብስራት ኤፍ ኤም ጋር በመንግስት ፕሮጀክት የህፃናት መጫወቻ ፓርኪንጎች፣ እነዚህ ነገሮች አሚኒቲ እየተሟሉለት ነው። ሰው እዛ ቦታ ጋር ነው የሚገነባውና ያ ሳይት ለማንም ሰው ምቹ ነው። ከገንዘብ አንፃር መሀል ከተማ ላይ አይደለም እንኳን አፓርትመንት አይደለም ኮንዶሚኒየም እንኳን መሀል ከተማበት በት የማታገኝበት ሂሳብ ነው እና አሴ ፕሮሞሽን ለማንም ሰው እንዲጠቀምበት ነው ያደረግነው ማለት ነው። ቆንጆ ነው። በጣም ደስ የሚል ነው። ከዛ በላይ እኔ በጣም ያው ቦታው ፊት ለፊት አይን የሆነ ቦታ ስለሆነ ይሄው ማጠገብ ስለሆነ አቆይተን እንሰጣለን እንኳን ብትሉ ከመንግስት ጋር ነው ፍጭት የሚሆነ። መንግስት የኮሪደር ልማት ያለማበት እያለማበት ያለ ቦታ ሳይት ስለሆነ እሱን ሳይት ለእይታ በደንብ ይፈልገዋል። ብዙ ዲፕሎማቶች የሚንቀሳቀሱበት ቦታ ስለሆነ ከዛ በላይ ደግሞ እኔ ወደዚህም ልጅቷ አደራ አደራ ብላ ያመጣች እና ወደዚህም ስመጣ ዝም ብዬ ያመጣው፣ ምክንያቱም ወንድሜም ገዝቷል ሱቅ ፒያሳ ላይ ነበረው፣ አሁ ስ ሽያጩ አልቋል። አንድ አለ መሰለኝ ዲሴ ገብረ ማርያም ወይም ደሞ ቤት ገዝተናል እና እህቴም ገዝታለች። ያንን ነገር ስለማቅ ስለማቅ ታማኝ የሆነ ድርጅቴ ስትለኝ ምርጫ ያደረኩት እንግዲህ ስ ይሄን ነገር ትወዳለች ቢያስባለሁ አቅርብ ላታለዋለው ነገር በቪዲዮ ሁሉም ነገር የኛም የሳይት ባለሙያዎች አሉ። ማየት የምትፈልገው ነገር ካለ በአግሪመንትም ጉዳይ በሳይት ወርክም ጉዳይ ሰዎችን አሳይን አድርገን ሁሉ ነገር ማየት ትችላለች። እኛም ይህን ማመቻቸት እንችላለን። ከዛ በኋላም በተለየ መንገድ ደግሞ ወደ መገናኛ ቄራ አካባቢ አዳዲስ ሳይቶች ላሆንች እናደርጋለን። ሰው በቅርቡ ይወጣሉ ብለን እናስባለን። እስከ ክረምት ባለው ድረስ እስከ አንድ ሺ ስቶክ ድረስ አፕዴት እናደረጋለን ብለን እናስባለን። አይነት ኦልሞስት እያለቁ ያሉ ሳይቶች አሉ አለ ከአንድም ሶስት አራት። አዎ ከአንድም ሶስት አራት ሳይቶች አሉ ኦልሞስት ወደ ጣፉ በሚሄጃው መስመር እንኳን ወደ ሁለት ሳይቶች ይኖሩናል። ከዛ ደግሞ ወደ አያት 49 ደግሞ እየሸጡ ናቸው ያሉ ማለት ነው። ወደ አያት 49 ደግሞ ጊፍት ሪሴት ያለበት ወይም ደግሞ የአየር መንገድ ሰራተኞች የሚባለው በተለምዶ ፈረስ ቤት ዛጋም ደሞ አንድ ሳይት አለን። እነሱም አሁን አብሌ ብላቸው የተወሰነ ውስን ውስን የሆነ ስቶክ ያው ስትመጡ እንደነገር ኳቸው ከመሬት ነው ሽያጭኛ ጋር የሚጀምረው እና ላይ ስለደረሰው ሽያጫቸውም እየተገባደደነእየተገባደደ ነው። ሱ በጣም ወደዋለሁ። ያት አደባባይ ቶሴንተር የምንለው ሳይታችን እሱ ነው ፈለ በካሬ 69 በካሬ 97 በካሬ 95 ከዛ በካሬ ደግሞ 105 በካሬ 69 የከፈለ ካሹን ነው ሙሉ ይወስዳል ማለት ነው። በካሬ 95 ደግሞ የሚከፍለን ሰው ደግሞ 30 ፐርሰንቷ እንዳሁን ያደርግና በአንድ ዓመት ተኩል ውስጥ ግን በካሬ 95 የሆነው ሂሳብ አሰልቶ ይከፍልናል ማለት ነው። በተለያየ አከፋፈል በሶስት አመት ደግሞ ቤቱን እንደነገርኩ በአንድ አመት ተኩል ነው። አንድ አመት ዴሊቨሪ፣ እኛ ጋም ብዙ ጊዜ አንድ አመት ተኩል፣ ሁለት አመት፣ ሶስት አመት ስንል ህንፃው የሚደርስበት አይደለም፣ ደንበኞች ገብቶ ላይፍ የሚጀምሩበት ነው። ታይም መንቆጥረው እና እናስረክበዋለን። ግን በአንድ አመት ተኩል ውስጥ እዛ ቤት ውስጥ ኖሮ

እንኳን ደህና መጣሽ። እንዳጋጣሚ ሆኖ ይሄን እኔ ትመጣልሽ ይሄን ጭራሽ አልጠበኩም። አራስ ገና ኦኬ አዲስ አራስ ነሽና አንቺ ማስጨነቅም ማጉራራትም አልፈለኩም። ያቺ ውጪ ያለችው ማናት ቤዛ ቤት ምናምን እያለች ከዚህ ቤት አውርታኝ ነበረ እና አሁን ድጋሚ ተተው ነበረ ሀሳቡ እንደ አዲስ ስትለኝ እና የምትተማመንበት ሪስቴ ስትለኝ አውራታ አጋጣሚ ሲሆን እሷ ጋር መተኛው እንግዲህ፣ ሱፐርቫይዘሩ እሱ ነው ዋናው እና ያለውን ነገር እያወራኝ ነገር ነበር። እንግዲህ ከመጣሽ ምንም ማድረግ አልችልም። ቆንደና መጣሽ እናወራለን። ግን አንቺ እንደዚህ ነት ጥርጣሬ ኔ አያቱ ሶስት ላይ ተከፋፈል እያለ ነው። እስቲ እንግዲህ አቅሟን አላቅም ግን ሳር ቤት ላይ አዲስ ሳይት አለ። አካባቢው ደግሞ ለአፍሪካ ህብረት ቅርብ ስለሆነ ብዙ ዲፕሎማቶችም ሆችም ለኪራይን ለመኖርም መሀል ከተማ ስለሆነ ይመቻል ብዬ አስባለሁ ስልሳ አርባ የሚባል አከፋፈል አላቸው ስልሳ ፐርሰንቱን ሙሉ ከከፈለች አርባ ፐርሰንት ቅናሽ ይደረግላታል ማለት ነው እንግዲህ እሷን የገንዘብ አቅሟን ነገር አላቆ ከዚ ውጭ አይነት ላይ የሚተለያዩ ሴቶች አሉ ሱቅ ምናልባት ሀሳብ ከቀየረች ሱቆችም ያው የሱቅ አማራጮች ይኖራሉ እስካሁን ግን ባለው ሁኔታ ያው ባለፉን በመጣችሁት ጊዜ የልጃችሁን ፆታ የለየን ጊዜ ያው ማብራሪያ የሰጣው ጊዜ አድዋ ዜሮ ዜሮ ጋር ያለው ሱቅ ነው። እስካሁን አብሌብል ያለው ኦልሞስት እሱ ወደ ማጠናቀቅ ነው። ልክ እሱን ስንጨርስ ግን ሌሎች ሱቆችን ላውንጅ የምናደርግባት ታይም ይመጣል። ግን እስካሁን ያለው አብሌብል ሱቅ አድዋ ዜሮ ዜሮ ጋር ያለው ሳይታችን ነው። የሄኖክ የገዛበት ሳይት ፊትለፊት መጀመሪያ ያለው እሱ ተጠናቋል። ተጠናቋል ከእሱ አጠገብ ያለው ሳይታችን ነው። ዛጋ ነው ሱቃችን ያለው በካሬ ሳይሆን በየፍሎሩ እየራሱ የሆነ ፕራይስ አለው። ግን ከታች ከግራውን ጀምሮ እስከ ላይ እስከ አምስተኛ ድረስ ሾፖች ናቸው የሚሆኑት ማለት ነው። ቅድመ ክፍያቸው ሁለት ሚሊዮን ብር ነው። ከሁለት ሚሊዮን ብር ጀምሮ ትልቁ ቅድመ ክፍያ ብለን የምናስበው ሁለት ነጥብ ስምንት ነው። ዝቅተኛው ደግሞ ቅድመ ክፍያ ዘጠኝ መቶ ሺ ብር ነው። ከዘጠኝ መቶ ሺ ብር ጀምሮ ቤቶችን ቅድመ ክፍያ ከፍለው ሱቆችን መያዝ ይችላሉ። በዛም አማራጭ መያዝ ትችላለች። እዛኛው ላይ የፋይናንስ ችግር ካለ ወደዚህም ሽፍት ማድረግ ትችላለች። ቤዛ ያለውን አማራጮች ሁሉንም በደንብ ዘርዝሮ ነግርሻል። እንግዲህ አንቺ የምትወጂውን እንደ አቅምሽ ደስ ያለሽን ሳይት በደንብ ዲቴል ማወቅ የምትፈልጊ ከሆነ ያው በደንብ ደግሞ ዲቴል በውስጥ መስመር ማውራት ትችላለሽ። በጣም አመሰግናለሁ ጊዜ ወስተ ጊዜ ሰተ ማብራሪያ ስለሰጠልኝ። እንግዲህ ከአንቺ ጋር ደግሞ ውጭ እንጨርሳለን